የአገልግሎት አሰጣጥን ለማዘመን የፋይዳ ብሔራዊ መታወቂያ የጎላ ድርሻ ስላለው ሁሉም የኅብረተሰብ ክፍሎች መታወቂያ እንዲያገኙ በትኩረት መስራት እንደሚገባ ተገለጸም። የከምባታ ዞን አስተዳደር ፋይዳ የብሔራዊ መታወቂያን አስመልክቶ አጠቃላይ ግንዛቤ ማስጨበጫ ንቅናቄ መድረክ ማካሄዱም ተመላክቷል። የከምባታ ዞን ዋና የመንግስት ተጠሪ አቶ ተክሌ ስዩም ዲጂታል ኢትዮጵያን እውን ለማድረግ በሚሰራው ስራ የብሔራዊ መታወቂያ ፋይዳው የጎላ በመሆኑ ተግባሩ ከዞን ጀምሮ በንቅናቄ የተሰራ መሆኑን ተናግረው ሁሉም ህብረተሰብ አስፈላጊነቱን በመረዳት ተመዝግቦ መታወቂያውን በእጁ መያዝ አለበት ብለዋል። ዲጂታል ኢትዮጵያ በጣም ወሳኝ ነገር ነው። ህብረተሰቡ አንድ መታወቂያ ነው ከአሁን በኋላ እንትን ብለው ይህም መታወቂያ በደንብ መያዝ አለበት። አሁን በንቅናቄ ጀምረናል። ከዚህ በፊትም እየተሰራ ያለ ነገር አለ። ስለዚህ ከወቅቱ ጋር መሄድ ያስፈልጋል። ለወጣቱ፣ ለሚሄሩ፣ ለአርሶ አደሩ ለንግዱ ማህበረሰብ ዲጂታል መታወቂያ በእጁ ይዞ መንቀሳቀስ መቻል አለበት የሚል ነገር ነው ያለው። ሁሉም በእጁ መያዝ አለበት። አሁን በንቅናቄ ጀምረናል፣ እስከ ዞን ላይ ጀምረናል፣ እስከ ታችኛው መዋቅር እየተሰራ ስለሆነ ይህንን አጠናክረን የምንሄድ ነው የሚሆነው። ዲጂታል አይዲ እንደ ሀገር፣ ዓለም በአንድ መንደር ነው እየሆነች ያለችው። አንድ መንደር ነው። ስለዚህ ሰብሰብ ብለን ከአሁን በኋላ መታወቂያው ለፋይዳው በጣም ጎላ ያለ ነው። አንድነትን አገራዊ ማንነትን በደንብ ጎላ አድርጎ ስለሚያሳይ ኢትዮጵያዊነትን ጎላ አድርጎ ስለሚያሳይ እሱ አካባቢ ላይ መጠቀም ያስፈልጋል። የምን ህብረተሰቡ አውቆ አውቆ አውቆ ይህንን በእጁ መያዝ አለበት። አመራሩ መያዝ አለበት። መንግስት ሰራተኛው መያዝ አለበት ንግዱ ማህበረሰብ ማያዝ አለበት። እስከ አርሶ አደር በንቅና እየሰራ ስለሆነ በእጁ ማያዝ አለበት። የከምባታ ዞን ዋና አስተዳዳሪ ልዩ አማካሪ እና የዞኑ የፋይዳ ብሔራዊ መታወቂያ ምዝገባ አስተባባሪ ኮሚቴ ሰብሳቢ አቶ ደነቀደልከሱ በበኩላቸው የዲጂታል መታወቂያ ምዝገባውን በስኬት ለማጠናቀቅ ሁሉንም የህብረተሰብ ክፍል ተሳታፊ ባደረገ መልኩ እየተሰራ ነው ብለዋል። ህብረተሰቡ ካለው ፋይዳ እኮ ያ ህብረተሰቡ እንዲገነዘብ ለማድረግ እንደ ዞን የማስፈጸሚያ እየተዘጋጅተን በየደረጃው ከዞን ማዕከል ጀምሮ እስከ ቀበሌ ድረስ ባለው ደረጃ ህዝቡ በተለያዩ መድረኮች ግንዛቤ እንዲያገኝ ጥረት እየተደረገ ነው። በዛው ደግሞ ሌሎች ሚዲያዎችን በመጠቀም በዞኑ ውስጥ ያሉ ሚዲያዎችን በመጠቀም ለህዝቡ ተገቢው መልእክት እየተላለፈ ነው ያለው። በሁሉም የዞኑ መዋቅሮች የምዝገባ ማዕከላት የተዘጋጁ መሆኑን የገለጹት አቶ ደነቀ ደልከሶ ሁሉም መዋቅሮች መሰል የንቅናቄ መድረኮችን በማዘጋጀት ግንዛቤ መፍጠር ስራ እንዲያከናውኑ ጥሪ አስተላልፈዋል። ዲጂታል ኢትዮጵያን ሆኑ ከማድረግ አኳያ በሀገር ደረጃ ግብ ጥሎ እየተሰራ ያለውን ተግባር በተመለከተ የብሔራዊ ዲጂታል መታወቂያ ምዝገባ ስራዎችን እንደ ዞናችን ከጀመርን አንድ ሁለት ሳምንት አልፏል። በሂደቱ ምዝገባውን በንቅናቄ ሁሉን የኅብረተሰብ ክፍል ባሳተፈ መልኩ ለመምራት በሚያስችል ደረጃ ዞን አመራር ደረጃ ግንዛቤ መፍጠር እና የጋራ መግባባት ስራ ተሰርቷል። ከዞን አመራር ቀጥሎ በሰራተኛው ደረጃ አሁን ውይይት የተደረገ ያለበት ሁኔታ አለ። ዛሬ ከዛ በፊት ግን በዞናችን ደረጃ ግንዛቤ በተፈጠረባቸው ተቋማት ምዝገባው ጀምረዋል። ዛሬ ሳምንት በፊት በተጀመረው ምዝገባ በዞናችን አስር የሚሆኑ በዞን ማዕከል አስር የሚሆኑ ተቋማት የምዝገባ ማዕከል አድርገናል። በዞን ማዕከል ደረጃ በወረዳዎች አካባቢ በስድስቱን ከተማ አስተዳደሮቻችን ደረጃ የምዝገባ ማዕከላት ተፈጥሮ ምዝገባ እየተካሄደ ነው ያለው። ኢትዮጵያ በተለያዩ ጉዳዮች ወደ ዘመናዊነት እየገባን በዓለም ደረጃ ተወዳዳሪ አገር ለመሆን እየሰራች ያለችበት ሁኔታ አለ። በዚህ ጉዳይ ላይ ዜጎች ቶሎ ብሎ ግንዛቤ ይዘው አሁን ባለው ዲጂታል ኢትዮጵያ ይሁን ለማድረግ በምንሰራቸው ስራዎች ውስጥ ተጠቃሚ ለመሆን መረባረብ ያስፈልጋል። ማንኛውም ሰው ሳይመዘገብ መቅረት የለበትም። ዲጂታል መታወቂያ ዜጎችን ለመደገፍና ከተለያየ ተጋላጭነት ለመከላከል ማንነታቸውን በማያሻማ ሁኔታ ለማሳየት ፋይዳው የጎላ ነው ያሉት ሰብሳቢው ማንኛውም እድሜው ከአምስት ዓመት በላይ የሆነ ኢትዮጵያዊ ዜጋ መያዝ እንደሚጠበቅበት ገልጸው በዞኑ ያሉ ሁሉም ሚዲያዎች ለኅብረተሰቡ በማሳወቅ ኃላፊነታቸውን እንዲወጡ አሳስበዋል። የብሔራዊ ዲጂታል መታወቂያ ከፍተኛ ፋይዳ አለው። አንደኛው አንድ ዜጋ ቀደም የምንወርበት ነዋርነት ቦታ የሚገልጽ መታወቂያ ያለው ሆኖ ነገር ግን ደግሞ እነዛ መታወቂያዎች ሊደግፍ በሚያስችል ደረጃ ማንኛውም ዜጋ የትም ቦታ በኢትዮጵያ ውስጥ ኢትዮጵያዊ መሆኑን የሚያረጋግጥ ማንነቱን በማያሻማ ሁኔታ አንድ ሰው አንድ ሰው ነው የተለያየ ማንነት እንዳይኖረው አንድ ማንነት መግለጽ በሚያስችል ደረጃ የሚጠቅም ነው። ሁለተኛ ዜጎች ቀደም ሲል ከ18 ዕድሜ በላይ መታወቂያ ያገኙ የነበረው አሁን ግን ከአምስት ዓመት ዕድሜም በላይ የዚህ የመታወቂያ ተጠቃሚ ሆነው ማንነቱ በግልጽ የሚታይበትና በተለያዩ በየትኛውም ጉዳይ አገልግሎት ሊያገኝ በአገር ውስጥም ከውጭም አገልግሎት ሊያገኝ በሚችል ደረጃ የሚያገለግል ስለሆነ ዜጎች ከተለያየ ተጋላጭነት ከተለያየ ከሚደርስባቸው ጉዳት ሁሉ ሊደግፍ የሚችል መታወቂያ ነው። እዚህ ዲጂታል ኢትዮጵያንም እውነት ለእውን ለማድረግ ያለው ፋይዳ ከፍተኛ ስለሆነ በዚህ ደረጃ ሊታይ የሚገባ ነው። ዜጎች በዚህ መንገድ ተረጥቶ የዞናችን ነዋሪዎች ሁሉም ዜጋ ከአምስት ዓመት በላይ ያለው በየደረጃው ምዝገባ ጣቢያዎች ስድስት ቦታ ላይ አሉ። በዞናችን በዱራሜ ከተማ፣ ሽንሽቾ ከተማ፣ ሀደሮ ከተማ፣ ዶዮገና ከተማ አስተዳደር፣ አንጋጫ ከተማ አስተዳደር እና ዳምቦያ ከተማ አስተዳደር ከቴሌኮሙኒኬሽን ኮርፖሬሽን ጋር በመቀናጀት ከባንኮችም ጋር በመሆን ምዝገባው እየተካሄደ ስለሆነ በአጭር ጊዜ ውስጥ ምዝገባው እንዲጠናቀቅ ሁሉም ሰው በያለበት አቅራቢያ ሄዶ የግል መታወቂያውን በመያዝ እንዲመዘገብ ጥሬን ለማስተላለፍ እፈልጋለሁ። በዞናችን ውስጥ ያሉ ሚዲያዎች የከንባታ ማህበረሰብ ሬዲዮ፣ የመንግስት ኮሚኒኬሽን፣ የከንባታ ማህበረሰብ ቴሌቪዥን፣ እነዚህ ሁሉ ሚዲያዎች ማህበራዊ ሚዲያ መደበኛ ሚዲያዎችም ይህን ጉዳይ ለህብረተሰቡ በማስተጋባት ህዝቡ በቂ መረጃ እንዲኖረው በማድረግ በኩል የራሳቸው ሚና እንዲጫወቱ አደራ ለማለት ይፈልጋሉ።